አይስጥልን ይህ ፋስት ዴሊ ነው። ሰላምታችን በያላችሁባት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ ፕሮግራማችንን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የትግራይ ክልል ጊዜያዊ አስተዳደርን ከስልጣን ለማንሳት በማሰብ በሰራዊት ደሞዝና ጥቅማ ጥቅም ጥያቄን ሰበብ አድርጎ ወደ ፕሬዝዳንቱ ቢሮ ያመራው ኃይል ሰራተኛውን በማባረር መስሪያ ቤቱን ተቆጣጥሯል። በክልሉ መፈንቅለ መንግሥት ለመፈጸም እንቅስቃሴ ጀምሯል በተባለ በሰዓታት ልዩነት ጦሩ የጊዜያዊ አስተዳደሩን ቢሮና የሚዲያ ተቋማትን መቆጣጠሩ ከወደ መቀለ የወጡ መረጃዎች ጠቁመዋል። በመቀለ በሚገኘው ቤተ መንግሥትም የፕሬዝዳንት ቢሮ መቆጣጠራቸው በፈጠረላቸው ደስታ ምክንያት የሞንጅሪኖ ቦድን ገቢውን ተኩስ በተኩስ እንዳደረጉት ነው የተሰማው። ይህን የሰማው በአፋር ክልል በሸንጎ ትጥቅ ትግል እያደረገ የሚገኘው አራ መሬትም አጋጣሚውን ለመጠቀም ስለማሰቡ መሰማቱ ነገሩን እንዳባባሰው አስገድዷል። ይህንን የሰማው በአፋር ክልል ምሽጎት የትጥቅ ትግል እያደረገ የሚገኘው አራ መሬትም አጋጣሚውን ለመጠቀም ስለማሰቡ መሰማቱ ነገሩን እንዳያካብደው አስግቷል። በአሁኑ የመረጃ ሰዓታችን የነዚህን እና በአማራ ክልል በፋኖ ከፍተኛ አመራሩና በመንግሥት መካከል ስለተፈጸመ ትጥቅ የሰላም ስምምነት የምናስዳምጣችሁ ይሆናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጀነራል ታደሰ ወረደ በተለይም ከሻቢያ በኩል በተደጋጋሚ እየደረሰባቸው የሚገኙ ማስፈራሪያዎችን ተከትሎ ስልጣን ለመልቀቅ ውሳኔ ላይ መደረሳቸው በጭምጭምታ እየተሰማ በሚገኝበት በአሁኑ ወቅት ከወደ መቀሌ እየተሰሙ ያሉ መረጃዎች አስደንጋጭ ሆነዋል። በአሁኑ ሰዓት በመቀሌ ጀነራል ታደሰ ወረደ ቢሮ አርሚ ሰላሳ አንድ ታጣቂዎች ቁጥጥር ስር መውደቁ ተነግሯል። መፈንቅለ መንግሥት በትግራይ ወይስ ሌላ ፖለቲካ ጨዋታ? የዋት ታጣቂዎች የድምፃዊ ወያኔ ቢሮ እና ፕሬዚዳንት ጽህፈት ቤት ተቆጣጥረዋል። ሰራተኞችን ከቢሮ አስወጥተዋል። ሁለት ቢሮዎች መቆጣጠራቸውን ካረጋገጡ በኋላ በአውልቲ ህወሓት ጽሕፈት ቤት የደስታ ተኩስ ወደ ሰማይ ተኩሰዋል። የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንፃ ላይ ከበባ መፈጸማቸው በመቀለ ነዋሪዎች ዘንድ ስጋት ፈጥሯል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸውን የተነገረው የትግራይ ኃይል አርሚ 301 የተባለ ክፍል ከመቶ ሰባ በላይ የሚሆኑ አባላት ረቡዕ ዳር 24 ቀን 2018 ዓ ም ምሽት አርጓር እንደርታ ከተባለ ቦታ ተነስተው ዛሬ ሐሙስ በአስተዳደር ህንፃ ላይ ከበባ የፈጸሙት የሰራዊት አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ድሽቃ የተባለውን የቡድን መሳሪያ ታጠቁ መሆናቸውን የአይን ማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ያነጋግሯቸው ቢሞክርም በከፍተኛ ባለስልጣናት መጥተው ያናገሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። የታጣቂዎቹ እንቅስቃሴ ከእናንተ ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን፣ በዚህም ሳቢያ መቀሌ ነዋሪዎች ዘንድ ስጋት ፈጥሯል። የክልሉ ባለስልጣናት ውጥረት ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎች ከጊዜያዊ አስተዳደር ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን የወጡ መረጃዎች ያመለክታሉ ሲሉ የዘገባ ቢቢሲ ነው። የጊዜያዊ አስተዳደር ፕሬዚዳንት ሌትናል ጀነራል ታደሰ ወረደ ያሉበት ሁኔታ አይታወቅም የተባለ ሲሆን አጠቃላይውን ባለ ሁኔታ መቀሌ ከተማ አዲስ ነገር አጋጥሟል ሲሉ ነዋሪዎች ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጀነራል ታደሰ ወረደ ደጋጋሚ ማስፈራሪያዎች እየደረሱብኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ አሉ የሚሉ መረጃዎችን በስፋት እየተሰራጨ እንደሚገኝ በትላንትናው ዕለት መዘገባችን ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ብለዋል የሚለው መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ በሚገኝበት ወቅት ወደ መቀለ እየወጡ ያሉ የጀኔራሉ ከበባ ውስጥ የመግባት መረጃዎችም የፕሬዝዳንቱ ጫና ውስጥ መግባት ያረጋገጠ ሆኗል። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል፣ በአሁኑ ሰዎች ነው እየተመሩ የሚገኙት የሚባሉት ጀነራል ታደሰ ግን እስካሁን ድረስ በይፋ ያሉት ነገር ባይኖር ከመቀለ እየወጡ ያሉ ተንቀሳቃሽ ምስሎች ግን ፕሬዚዳንቱ ላይ አንዳች ሴራ እየተሴረ መሆኑ ጠቋሚ ተደርጓል። ከሻቢያ ጋር ጽምዶ የሚል ጥምረት የፈጠረ ህወሀት በጀመረው ጥምረት ምክንያት የህወሀት ሰዎች በኢሳያስ ትዕዛዝ እንደሚመሩ አንዳንድ መረጃዎች እየጠቆሙ ሲሆን በጀኔራሉ እየተሴረነው የተባለው መፈንቅለ መንግስትም ከዚሁ ጽምዶ የተሰኘ ጥምረት የተገናኘ ሊሆን እንደሚችል ተጠቁሟል። ይህ የጠቆመው ኢሳያስ በጀኔራል ታደሰ ወረደ ደስተኛ እንዳልሆኑና የጽምዶ ውጥረት እንዳይሰምር እያደረጉ ነው በሚል በኢሳያስ ከስልጣን እንዲለቁ ለህወሀት አመራሮች ትዕዛዝ ተሰጥቷል መባሉ ከተሰማ በኋላ ነው ጽምሮ የሚለው የሻቢያና ዋት አመራሮች መካከል ትልቅ መከፋፈል እንደፈጠረ የገለጸ ሲሆን የትኞቹ ደጋፊ የትኞቹ ደግሞ ነቃፊ እንደሆኑ ግን እስካሁን በግልጽ የታወቀ ነገር የለም። የትግራይን ፖለቲካ በቅርበት የሚከታተሉ ተንታኞች ጀነራሉ ስልጣን ለቀዋል የሚባለው ታማኝነት የጎደለው መረጃ መሆኑን በግልጽ በዋት አመራሮች መካከል የተፈጠረው ከፍተኛ አለመተማመን እናሳቸው አስተቻው አሉት እንደተባለ በዚህ ምክንያት በደረሰባቸው ዛቻና ማስፈራሪያ ስልጣን ሊለቁ እንደሚችሉ የተገመተ ቢሆንም እስካሁን ግን ጀነራል ታደሰ ወረደ ስልጣን ለቅ ያለው ብለው ይፋ አላደረጉም። ነገር ግን ማታ የጀመረው መብታችን ይከበር በሚል ታጣቂዎች የትግራይ ክልል የሚል ጊዜያዊ አስተዳደር ፕሬዚዳንት የሆኑትን የጀኔራል ታደሰ ወረደ ቢሮ ከበው ማደር ጠዋትም የቀጠለ ሲሆን በዚህ ሰዓት በመቀለ ከተማ ላይ ከነፍስ ወከፍ እስከ ከባድ መሳሪያ ያታጠቁ በከተማው ውስጥ እየተንቀሳቀሱ ሲሆን ነዋሪ ህዝቦን በጭንቀት ላይ መሆኑን መረጃው ደርሶናል። አንዳንድ ወገኖች እንደሚሉት የሞንጅሪኖ ቦዶን ታደሰ ወረደ ለመጣል ወይም ለማባረር እያደረገ ያለው ሴራ መሆኑን እየገለጸ ይገኛሉ። በሌላኛው መረጃችን በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተፈረመ። በአማራ ብሔራዊ ክልላዊ መንግሥትና በአማራ ፋኖ ህዝባዊ ድርጅት ወይም አፋህድ መካከል የዘላቂ ሰላም ስምምነት ተፈርሟል። ስምምነቱ የክልሉ ርዕሰ መስተዳደር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅቱን በመወከል ካፒቴን ማስረሻ ሰጤ ተፈራርመዋል። በአፍሪካ ህብረትና በኢጋድ አደራዳሪነት ውይይት እና ድርድር ሲካሄድ መቆየቱ የተገለጸ ሲሆን በዚህ መሰረት የዘላቂ ሰላም ስምምነት ተፈራርሟል።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 እንደ መንግስት አድናቆትና ክብር አለ ብለዋል። የአማራ ፋኖ ህዝባዊ ድርጅትን ወይም አፋህድን በመወከል ስምምነቱ የተፈራረሙት ካፒቴን ማስረሻ ሴጤ ባደረጉት ንግግር ማንኛውም ግጭት መጨረሻ ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነቶች በንግግር መፍታት ፖለቲካ ሽንፈት ሳይሆን ጥበብና ብልሃት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ አለመሆኑን አስገንዘበዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማን ማልኪያ አዳዲ በበኩላቸው ስምምነቱ የአገሪቱን ቀጣይ መዳረሻ የሚያቀና ነው ብለዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማን ማይካ አዳዲ በበኩላቸው ስምምነቱ የአገሪቱን ቀጣይ ማዳረሻ የሚቀና ነው ብለዋል።